አርባ ሶስተኛው የአዲስ አበባ ከተማ አገር አቋራጭ ውድድር በደማቅ ሁኔታ በጃን ሜዳ ተከናውኗል። ተጠባቂ የነበረውን የአዋቂ የ10 ኪሎ ሜትር በሁለቱም ፆታ ውድድርን ጨምሮ የ6 ኪሎ ሜትር ወጣት ሴቶችና የ8 ኪሎ ሜትር ወጣት ወንዶች በተጨማሪም የድብልቅ ሪሌ ውድድር ተደርጓል። የዘንድሮ ውድድር በዝግጅት ረገድ ጥሩ መሻሻል የነበረው መሆኑ በውድድሩ ተነስቷል። ሁለተኛው ውድድራችን ነው። ጥቅምት 9 ዘጠኝ ላይ በአማረና በደመቀ በሰሚት ጎዳና የ30 ኪሎ ሜትር ውድድር አድርገን አትሌቶቹን እንዲበረታቱና እንዲሁም አሰልጣኞቹን አንድ ትልቅ ውድድር አድርገን ዛሬ ደግሞ በሳምንቱ ጥቅምት 16 ላይ እንደምታዩት በአማራና በደመቀ ሁኔታ ሁለተኛው የጆርካ የክሮስ ካንትሪን ውድድር እያደረግን ነው። ዘንድሮ ከጠበቅነው በላይ ነው። ምክንያቱም ዝግጅቱ የተሮጠበት መሙ በጣም አሪፍ ነበረ። በጣም ለፍተውበታል። ለአዲስ አበባ አትሌቲክስ ፌዴሬሽን በጣም እናመሰግናለን። ዝግጅታቸው አሪፍ ነው። እንደ አዲስ አበባ ላይ የተደረገ ውድድር የአዲስ አበባ ክለቦች ሻምፒዮን በክሮስ ካንትሪ ደረጃ በጣም ጥሩ ዝግጅት ነው ያደረጉት። ቦታውን አስተካክለዋል። ምቹ የውድድር ቦታ በማዘጋጀታቸው ምስጋና የሚገባቸዋል። በጣም ጥሩ ውድድር ነበር። የውድድሩ ፋይዳ ከፍተኛ መሆኑን ያነሱት አትሌቶችና አሰልጣኞች ተተኪ አትሌቶችን ለማፍራት መሰል ውድድሮች በሀገራችን በብዛት ማዘጋጀት ቢቻል ጥሩ ነው ሲሉም ሀሳባቸውን አንስተዋል። አንደኛ ለሞራል ምንንቀሳቀሳለን፣ ሁለተኛ ደጋግሞ እዚህ ስናሸነፍ ነው ወደ ውጭ እድል የምናገኘው። ይህ ለታዳጊያቶችም በጣም ጥሩ ነው። አሁን ዓለም አቀፍ ደረጃ ላይ ውድድሮች እያነሱ እየመጡ ነው። እድል አሁን እየጠበቁ ነው በብዙ ደረጃና አትሌቱ ትሬኒንግ ሰርቶ ራሱን የሚያይበት ውድድር ያስፈልገዋል፣ እና ከዚህ ይሄ አንዱ ነው ክሮስ ካንትሪ። የአዲስ አበባ አትሌት ፌዴሬሽን ከኢትዮጵያ አትሌት ፌዴሬሽን ጋር እንደዚሁም የመዲናዋ ወጣቶችና ስፖርት ቢሮ ጋር በመሆን የውድድሩን ስፍራ በሚገባ ማዘጋጀቱ የተሻለ ትኩረት ለውድድሩ እንደተሰጠው አመላካች ነውም ተብሏል። በተለይ የኢትዮጵያ አትሌት ፌዴሬሽንና የአዲስ አበባ አትሌት ፌዴሬሽን ለአትሌቶች ሰሞኑ መንገዱን ለማዘጋጀት ከፍተኛ ጥረት እያደረጉ ነው ከኢትዮጵያ አትሌቲክ ፌዴሬሽንና ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር በጋራ በመሆን ሜዳውን እስከዛሬ በስፓይክ አይሮጡም ነበር አትሌቶቹ። አሁን ግን በስፓይክ እንዲሮጡ ለውድድሩ ብቻ ሳይሆን አጠቃላይ ለዓለም አቀፉ ክሮስ ካንትሪ ለሚደረገው አትሌቶቹ በስፓይክ እንዲለማመዱ ከኢትዮጵያ ላስ ፌዴሬሽን ጋር በመተባበር እንደምታዩት የሁለት ኪሎ ሜትር ሜዳ በመስራት በዛሬው ቀን እንደምታዩት እኛም ለውድድር ተጠቅመንበታል። የአዲስ አበባ አትሌት ፌዴሬሽን በቀጣይም የውድድር እድልን በመዲናዋ ለሚገኙ አትሌቶች ለመፍጠር ከመቼውም ጊዜ በተሻለ እየሰራ ነው ብሏል። አዲስ አበባ አትሌት ፌዴሬሽን በስሩ ወደ 20 የሚጠጉ ትልልቅ ክለቦች አሉ። ለነኚህ ክለቦች ደግሞ የውድድር እድል በመፍጠር አትሌቶቹንም አሰልጣኞቹንም ተጠቃሚ ማድረግ መደገፍ፣ መከታተልና እንደዚህ እንደምታዩት በአሁኑ ሰዓት ትንሽ የወረደውን ስፖርት በጋራ ሰርተን በጋራ ለመቀየር እንደ አዲስ አበባ ፌዴሬሽን ውድድሮቹን በማዘጋጀት አትሌቶቹን ተሸላሚ በማድረግ ጥሩ ስራዎች እየሰራ ነው የምንገኘው ማለት ነው።